ሐጅን በሕይወት አንድ ጊዜ መፈጸም ወይም ማድረግ ለአካለ መጠን በደረሰና ችሎታ ባለው ሙስሊም ሁሉ ግዴታ መሆኑ ከእስላማዊ ማዕዘናት አንዱ ሲሆን ግዴታነቱም በቅዱስ ቁርአን በሐዲስና በሐሊሞች የተረጋገጠ ነው። ዓለማችን ከተለያዩ አቅጣጫ ሳውዲ አረቢያ ወደምትገኘውና የሐጅ ስነ ስርዓቱን ለመጀመር ወደሚሰባሰቡበት መካ መገኘት የእያንዳንዱ ሙስሊም ምኞት ቢሆንም ሁኔታዎች በፈቀደላቸው ጊዜና ወቅት በዓመት አንድ ጊዜ በሚሊዮን የሚቆጠሩ የእስልምና እምነት ተከታይ ሙስሊሞች በሕይወት ዘመናቸው አንዴ የሐጅ ጉዞ ለማድረግ በናፍቆትና በከፍተኛ ጉጉት የሚጠብቁት ወቅት ነው። ምንም እንኳን በኮቪድ-19 ወረርሽኝ ምክንያት ከዓለም ዳርቻ በሚሊዮን የሚቆጠሩ የእስልምና እምነት ተከታዮች በመሰባሰብ ለሐጅ ወደ መካ ጉዞ ባያደርጉም በአረፋ በዓል መነሳት አለበትና የሐጅን ጉዞ በትዝታ እንዲህ እንቃኘዋለን። በሕይወት ዘመናቸው አንድ ጊዜ ማከናወን ያለባቸውን ለዘመናት በጉጉት ሲጠብቁትና ሲመኙት የኖሩትን የሀጅ መንፈሳዊ ጉዞ ሥነ ሥርዓት ለማከናወን ሲያቅዱ ከጅምሩ ራስን በጸሎት ከማነጽና ከመዘጋጀት አንስቶ በአግባቡ ጸጉር መስተካከል ጥፍር መቁረጥና ሌሎች ተያያዥ የንጽሕና ስነ ሥርዓት አጠባበቅ ካከናወኑ በኋላ ዘወትር ሰርክ ሲለብሱት የነበረውን አልባሳት በመተውና ወንዶች ሁለት ነጭ ብትን ጨርቅ በማዘጋጀት ያለምንም ተጨማሪ የውስጥ አልባሳት እንዲህ ከላይና ከታች ነጭ ጨርቅ በማሸረጥና በማገልደም ሥነ ሥርዓታቸውን ሲጀምሩ ሴቶች ደግሞ የእስልምና ሃይማኖት ስርዓት በሚፈቅደው መሰረት አልባሳትን በመልበስ የሐጅ መንፈሳዊ ጉዞ ሥነ ሥርዓትን ለማከናወን ዝግጁ መሆናቸውን ያረጋግጣል። ኢትዮጵያውያን ሙስሊሞችም ለሐጅ ጉዞ ሥነ ሥርዓት ከጅምሩ ሲያቅዱ ከአዲስ አበባና ከተለያዩ ክልሎች ጉዳዩ በዋናነት ወደሚመለከተውና ሁሉንም ወደሚያከናውንላቸውና በኃላፊነት ተረክቦ ጉዟቸውን እስከሚያጠናቅቁ ድረስ ከአጠገባቸው ወደማይለየው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያመራሉ። ጽሕፈት ቤቱ በመጀመሪያ መስፈርት የሚጠይቀውን ሙስሊም መሆንን እንዲሁም ሌሎች የሀጅ መስፈርቶችንና ደንቦችን ብሎም ለአጠቃላይ ጉዞ አስፈላጊ የሆነውን ወጪ ለመሸፈን ዝግጁ የሆኑትን ምዝገባና አጠቃላይ ሂደት ያጠናቅቃል። ስለ ጉዞ ከጅምሩም ሆነ ሳዑዲ አረቢያ ከገቡ በኋላ በጽሕፈት ቤቱ ኃላፊዎችና በሃይማኖት መሪዎች የተለያዩ አስተምህሮና ማብራሪያ በመስጠት ዝግጁ ሲሆኑ ከዓለም ዙሪያ ወደ መካ የሀጅ ሥርዓቱን ለማከናወንና ለጸሎት ከተሰባሰቡት ከተለያዩ የዓለማችን የኅብረተሰብ ክፍሎች ጋር ይቀላቀላሉ። ይህ ቦታ ከጸሎት ቦታነቱ ባሻገር ልዩ የሚያደርገው ነገር ቢኖር ዜግነት፣ ቀለም፣ ፖለቲካም ሆነ ማናቸውም ልዩነት የማይስተናገድበትና ይልቁንም በትኩረትና በተመስጦ አንደኛው ሌላኛውን በማክበር በመተጋገዝና በመተባበር ጸሎት የሚያከናውኑበት ከፈጣሪን ይቅርታ የሚለምኑበት ቦታ በመሆኑ በፈጣሪም አንድ መሆንን ማሳያ ተምሳሌት ነው። እንኳን ከዓለም የተለያዩ አህጉራትና ሀገራት በቋንቋም ሆነ በዜግነት ፈጽሞ የማይተዋወቁና የማይግባቡ ቢሆንም እዚህ ቦታ ላይ ሲገናኙ ታዲያ በፈጣሪ አንድ መሆናቸውን ሁሉም በአንድነትና በጋራ ሆነው በሚለው መንፈሳዊ ኅብረ ዝማሪያቸው አንድ ይሆናል በቋንቋ በእምነት በዓላማና በሚተገብሩትና በሚያከናውኑት ሃይማኖታዊ ተመሳሳይ ሥነ ሥርዓት ብሎም ለፈጣሪ በሚያቀርቡት ጸሎት አንድነታቸውን ያሳያሉ ከየትኛውም የዓለም ጫፍ አቅጣጫ ወደ መካ የገቡት የሀጅ መንፈሳዊ ተጓዦች በቅድሚያ ኒቃ ተብሎ ወደሚጠራው ሀጅ መግቢያውና መታጠቢያው ቦታ ይሄዳሉ። በመቀጠልም እያንዳንዱ መንፈሳዊ ተጓዥ ኒያ ማለትም በተመስጦ መንፈሳዊ ጉዞ ከልቡ ለማድረግ ከዘምዘም ውሃ ጥቂት መጎንጨት ወይም መጠጣት የሚያበረታታ ተግባር ነው። ቀጥሎም በሶፋና በሩዋን መካከል ሰባት ጊዜ መመላለስና ማለትም ስሕይ ማለት ማከናወን መንፈሳዊ ተጓዦቹ በዙል ሂጃ ወር ስምንተኛ ቀን እንደገና በሌላ ኒያ ማለትም ከልብ በመነጨ የተመስጦና የቁርጠኝነት ቃል በመግባት ሚና ወደ ተባለው ስፍራ በመሄድ እስከ ንጋት ድረስ ዝሁር፣ አስርና ኢሻህ የጸሎት ሥነ ሥርዓት የማከናወን ግዴታቸውን ይወጣሉ። የሐጅ መንፈሳዊ ጉዞ ሥነ ሥርዓት ተጀምረዋል ማለት ነው።

በአረፋት ተራራም ሲደርሱ የሚፈጽሙትን ለራሳቸው፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ጓደኞቻቸው ብሎም ለሀገራቸው ሰላምና እድገት ጸሎት ለማቅረብ እየተዘጋጁና እያብሰለሰሉ ይጓዛሉ። አረፋት ተራራም በደረሱ ጊዜ የቦታ ምርጫ ሳይኖር ባገኙት ክፍት ቦታ ላይ ያርፋል። በቆይታቸው የዙሁርና የአስር ጸሎታቸውን ያደርሳል። ላ ሸሪከ ለክ ለበይክ። ይህ አረፋት ተራራ ይባላል። አረፋት የሚለው አረብኛ ቃል ወደ አማርኛ ሲመለስም መተዋወቅ ማለት ሲሆን ተራራው ይህንን ስያሜ ያገኘበት ዋነኛ ምክንያትም በቅዱስ ቁርዓን የምናውቃቸው አደምና ሐዋ የተዋወቁበት ተራራ በመሆኑ አረፋት የሚለውን ስያሜ ለመጎናጸፍ በቅቷል። ለበይከ አላሁመ ለበይክ የሀጅ መንፈሳዊ ተጓዦችም በከፍተኛ ሙቀት ውስጥ የአረፋትን ተራራ እንዲህ ዙሪያውን በመክበብ በማወቅም ሆነ ባለማወቅ ለሠሯቸው ኃጢአት ፈጣሪን አጥብቀው ይቅርታ የሚለምኑበት ከራሳቸው አልፈው በችግር ውስጥ ላሉ ወዳጅ ዘመዶቻቸው ሁሉ የሚጸልዩበትና በአንጻሩ ሰይጣን የሚዋረድበትና የሚያፍርበት። መንፈሳዊ ተጓዦቹ በዚያኑ ዕለት ሙዝደሊፋ ተብሎ ወደሚጠራው ስፍራ በመጓዝና የዘወትር ጸሎትን በማድረግና ጠጠር በመልቀም እዛው ሙዝደሊፋ በማደር ቀኑን ያጠናቅቃሉ። ሦስተኛው ቀን ወደ ጀመራት ጉዟቸውን በማድረግ ጠጠር በመወርወር ሰይጣንን በመምታት መንፈሳዊ ሥነ ሥርዓት እንዲህ በጋራ ተጉዞ በመግባትን በተናጠል ያከናውናሉ። ከጠጠር መወርወር በኋላ በቀጥታ ወደ ኒና በመመለስ እንስሳትን የማረድ ሂደት ይቀጥላል። ይህም የኢድ አልአድሃ በዓል አንዱ አካል ነው። ነበይ ነበይ ወናዕመተ ለከ ወልሙልክ

ከዚያም ወደ መካ በመመለስ የሰነበት ጠዋፍ ሰባት ጊዜ ማለትም ከዕባን በመዞርና እንዲሁም በሶፋና መርዋ መካከል ሰባት ጊዜ የመመላለስ ስርዓት በማድረግ መንፈሳዊ ጉዟቸውን በማድረግ ያጠና እኛም የኢድ አልአድሃ አረፋ ዘጋቢ ፊልማችንን እዚህ ላይ አጠናቀ ዞን የሚቃኘውን ፊልም የሁሉ ጊዜ መታሰቢያነቱ ለመወዳችሁና ለማከብራችሁ ለመላው የእስልምና እምነት ተከታዮች ሁሉ ይሁንልኝ። ታምሩ ብርሃኑ ነኝ።